እግዚአብሔርን ሁል ጊዜ ባርከዋለው፣ ምስጋናውን ዘወትር በአፌ ነው። መዝሙር 34 ቁጥር 1 እንዲሁም አለ፣ ራቁቴን ከእናቴ ማጸን ወጥቻለሁ፣ ራቁቴንም ወደዛ መለሳለሁ፣ እግዚአብሔርም ሰጠ፣ እግዚአብሔርም ነሳ፣ የእግዚአብሔር ስም የተባረከ ይሁን የእግዚአብሔር ስም የተባረከ ይሁን። ማለዳችንን በምስጋና እንጀምራለን ወንድሞቼና እህቶቼ እግዚአብሔር ምስጋና ይገባዋል። ምስጋናም ደግሞ ከእኔና ከናንተ መቀበልን ይፈልጋል። አሜን። ጌታ ስሙ ይባረክ። እና በምስጋና የተዘጉብን ደጆች ይከፈታሉ። በምስጋና ጠላት ይወድቃል። በምስጋና የእግዚአብሔር በረከት በእኔና በእናንተ ላይ ይለቀቃል። ስለዚህ እግዚአብሔርን ባላችሁበት ሁኔታ ውስጥ ሆናችሁ አመስግኑት። ይሄ ቀን በእኛ ላይ ስለተጨመረ ራሱ እግዚአብሔርን ልናመሰግነው ይገባል። እግዚአብሔር መልካም አባት ስለሆነ፣ እግዚአብሔር ታላቅ አምላክ ስለሆነ እግዚአብሔር አምላክ ሃሌሉያ ሊከበር ሊመሰገን ይገባል። ክብር ለመንፈስ ቅዱስ ይሁን። ኢየሱስ ክርስቶስ የጌቶች ሁሉ ጌታ ነው። ሃሌሉያ። እግዚአብሔር አምላክ ሆይ በጌታችን በኢየሱስ ክርስቶስ ስምና ሥልጣን እናመሰግንሃለን። ጌታ እግዚአብሔር ሆይ በእውነት ቃል አስበ አንተ እኛን ወልደሃል። ሐሌሉያ። በአብቀኝም በሰማያዊ ስፍራም አስቀምጠህናል። እግዚአብሔር ሆይ በኢየሱስ ስም ከእርግማን ሁሉ ዋጅተህናል። እግዚአብሔር አባቴና መድኃኒቴ ሆይ በጣም እጅግ አድርገን እናመሰግንሃለን። ሐሌሉያ። ኢየሱስ ክርስቶስ የእግዚአብሔር ልጅ ክብር ሁሉ ለአንተ ይሁን። ህይወታችን ሁነሃል፣ መንገዳችን ሁነሃል፣ ሰላማችን ሁነህልናል። እናመሰግንሃለን። ሃሌሉያ ሃሌሉያ። ኢየሱስ ክርስቶስ ፋሲካችን የታረድክልን፣ ሃሌሉያ ደምህን ያፈሰስክልን፣ በፈሰሰው ደም ደግሞ የኃጢአት ስርየት ያደረግክልን፣ ሃሌሉያ እናመሰግንሃለን። ልጅህን ኢየሱስ ክርስቶስን ስጦታ አድርገህ ሰጥተህናልና፣ እናመሰግንሃለን። አባት እግዚአብሔር ሆይ እስካሁን ድረስም ከክፉ ነገር ሁሉ ስለጠበቀን እጆቻችንን ይዘህ ስለመራህን፣ እግዚአብሔር በኢየሱስ ስም በለመለመ መስክም እግዚአብሔር አባቴና መድኃኒቴ ሆይ ሃሌሉያ፣ ስለመራህን እናመሰግንሃለን። መንፈስ ቅዱስ ስለ እያንዳንዱ ነገር እናመሰግንሃለን። ጌታ ስለሰጠን ጤንነት እናመሰግንሃለን። ዛሬ ስለምንኖረው ኑሮ ሁሉ እናመሰግናለን እግዚአብሔር መንፈስ ቅዱስ ሆይ፣ ሃሌሉያ። እስትንፋስ ያለው ሁሉ እግዚአብሔርን ደግሞ ያመስግን ስለሚል ጌታ ሆይ፣ ሃሌሉያ። በእውነት ካንተ ይህንን እስትንፋስ ተቀብለናልና እናመሰግንሃለን። አሁንም ምስጋናችንን እግዚአብሔር ሆይ ያንዳንዳችንን አሁን ተቀበለን፣ ስምህ ይባረክ። ሃሌሉያ። በነገር ሁሉ እግዚአብሔርን አመስግኑ ይላል እግዚአብሔር ቃልና እግዚአብሔር አባቴና መድኃኒቴ ሆይ ሃሌሉያ አንተ ምስጋና ይገባሃል። በነገር ሁሉ በገባን ባልገባን ነገሮቻችን ሁሉ እናመሰግንሃለን። በጌታችን በኢየሱስ ክርስቶስ ስምና ስልጣን፣ ለታላቅነት፣ ለሉዓላዊነት እግዚአብሔር ሆይ ከጸጋ ዙፋን ፊት ተንበርክከን እጃችንን ከልባችን ጋር ወደ አንተ አንስተን እናመሰግንሃለን። በጌታ በኢየሱስ ክርስቶስ ስምና ስልጣን ሃሌሉያ ሃሌሉያ፣ ከፍ በልልን በኢየሱስ ክርስቶስ ስም ሃሌሉያ ለክብር ሁሉ ለአንተ ይሁን። ሃሌሉያ ኢየሱስ ክርስቶስ የጌቶች ጌታ ነው። ሃሌሉያ ተመስገን። በጌታ በኢየሱስ ስምና ስልጣን አሁን ደግሞ እጸልያለሁ። ጌታ ሆይ ወንድሞቼ እህቶቼ፣ በኢየሱስ ስምና ስልጣን እንዳያመሰግኑ እንኳን አንደበታቸውን የያዘው የአውሬው ሐሳብ በኢየሱስ ክርስቶስ ስም የፈረሰ እንዲሆን እኔ እጸልያለሁ። አንደበት ሁሉ እንዲለቀቅ እኔ እጸልያለሁ። በጌታ በኢየሱስ ስምና ስልጣን እልልታን እንዲያመጡልህ እጸልያለሁኝ። እግዚአብሔር ወገኖቼን በእልልታ እንድትሞላ እኔ እጸልያለሁ። በጌታ በኢየሱስ ስምና ስልጣን ተነስተው እንዳያመሰግኑ አምላክነት ለጌትነት ክብርን እንዳይሰጡ፣ እግዚአብሔር ሆይ በማጉረምረም የሞላቸው የአጋንንት ኃይል ጉልበት ሁሉ ይሄ መንፈስ የተሰበረ እንዲሆን የፈረሰ እንዲሆን እኔ ጸልያለሁ በክርስቶስ ኢየሱስ ስምና ስልጣን። ጌታ ሆይ ኢዮብም እግዚአብሔር ሆይ ነገር ሁሉ በጠፋበት ጊዜ እግዚአብሔር አንተን አመሰገነ። ንጉስ ዳዊትን በሰልፍ ውስጥ ሆኖ በስደት ውስጥ ሆኖ ያለ እግዚአብሔር ሆይ አንተን አመሰገነ፣ አንተን ይባርኩ ነበር። እግዚአብሔር ሆይ ዛሬ በያለንበት ሁኔታ ውስጥ እግዚአብሔር መድኃኒቴ ሆይ አንተን ብቻ እንድናመሰግን አሁን በምስጋና ህይወት እያንዳንዳችንን እንድትሞላ ጸ ጸልያለሁ። ወንድሞቼን እህቶቼን በውጊያ ውስጥ ያሉትን በምስጋና እንድትሞላ እኔ ጸልያለሁ። በፊትህ ተንበርክከው እንኳን እንዳያመሰግኑ በማጉረምረም የሞላቸው መንፈስ እንዲወድቅ እኔ ጸልያለሁ፣ በክርስቶስ ኢየሱስ ስምና ስልጣን። ጳውሎስና ሲላስ በእሰር ቤት ተጥለው እያሉ እግዚአብሔሩ በእኩለ ሌሊት ዝማሬን ይዘምሩ ነበር። ጌታ ሆይ በምስጋና ውስጥ ደግሞ እስራት ይበጣጠሳል፣ በጌታ በኢየሱስ ስምና ስልጣን። ይሄንን አውቆ ጠላት እንዳያመሰግኑ እግዚአብሔር መንፈስ ቅዱስ ሆይ ዛሬ በኢየሱስ ስምና ስልጣን በወገኖቼ ላይ የተጫነ ማንኛውም የሐዘን መንፈስ በጌታ በኢየሱስ ስም የወደቀ እንዲሆን እኔ እጸልያለሁ። አሁን በኢየሱስ ስም ይሄ የተጠመጠመባቸው ጥምጣም በጌታ በኢየሱስ ስም እንዲቃጠል እጸልያለሁ። አሁን እግዚአብሔር ሆይ ምስጋናን ባፋቸው ውስጥ እልልታንን በኢየሱስ ስም እንድትሞላባቸው እኔ እጸልያለሁ። እልልታ በጻድቃን ድንኳን ነው ተብሎ ተጽፏልና አሁን እግዚአብሔር በተንበረከኩበት ቦታ ወንድሞችና እህቶቼን በልልታ እንድትሞላ ኔ ጸልያለሁ። በምስጋና እንድትሞላ ኔ ጸልያለሁ። አባቴ ይሄ ደግሞ ስላደረከው ኔ አመሰግናለሁ። ምስጋናን የሚሰዋልኝ እርሱ ደግሞ ያከብረኛል፣ በዛ ደግሞ ሌላ መዳኔን አሳየዋለሁ ተብሎ ተጽፏልና እግዚአብሔሩ በእውነት እናመሰግናለን። ያላደረክልን ነገር አንድስ እንኳን የለም። እግዚአብሔሩ በክርስቶስ ሁሉን አድርገህልናል። ጌታ ሆይ የተደረ ያደረገልን እጅግ ብዙ ነው። ጌታ ሆይ በክርስቶስ አድነህናል። ጌታ ሆይ በክርስቶስ በቀኙ አስቀምጠህናል። ጌታ ሆይ በክርስቶስ ሃሌሉ የዘላለም ሰጥተናል። ጌታ ሆይ በጌታ በኢየሱስም በጠላት በአጋንንት ላይ ራስ አድርገህናል። እግዚአብሔር ሆይ በጌታ በኢየሱስ ክርስቶስም እንድንጫማ ኃይልና ስልጣንን ሰጥተናል። ጌታ ሆይ በጌታ በኢየሱስ ክርስቶስም የልጅነትን መንፈስ ሰጥተናል። ጌታ ሆይ ልጆች ከሆናችሁ ደግሞ ሃሌሉያ ወራሾች ናችሁ ተብለናልና በኢየሱስ ክርስቶስ ስምና ስልጣን ሃሌሉያ። የዘላለም ሕይወትን አስወርሰህናልና እናመሰግናለን። አሁን በቅዱሳን ሕይወት ላይ ምስጋናን እንዲበዛኔ ጸልያለሁኝ። በጌታ በኢየሱስ ክርስቶስ ስምና ስልጣን ሃሌሉያ። በነገር ሁሉ እግዚአብሔርን አመስግኑት ተብሎ ተጽፏልና በነገር ሁ አሁን በኢየሱስ ስምና ስልጣን የምስጋናን ዘይትን እንድትቀባን እኔ ጸልያለሁኝ። የምስጋና ዘይትን ወንድሞቼን እህቶቼን እንድትሞላ እኔ እጸልያለሁኝ። አሁን በየሱስ ክርስቶስ ስምና ስልጣን ራሳቸውን በምስጋና ዘይት እንድትቀባ ኔ ጸልያለሁኝ። በጠላቶቻቸው ፊት ለፊት ምስጋናንም ሃሌሉያ ሃሌሉያ እንዲያመሰግኑ ሃሌሉያ በዘይት እንድትቀባቸው እኔ ጸልያለሁኝ። አባቴ እግዚአብሔር ይህን ደግሞ ስላደረክ እኔ አመሰግናለሁ። በእውነት ዛሬ ቀኑን በሙሉ በጌታ በኢየሱስም በመልካምነት ከፊታችን ስለወጣህ እኔ አመሰግናለሁ። ዛሬም ሞገሳችን ስለወንክ እኔ አመሰግናለሁ። ዛሬም እግዚአብሔር መንፈስ ቅዱስ ሆይ፣ ሃሌሉያ የሚያስፈልገንን ነገር ሁሉ በክርስቶስ ኢየሱስም እንደ ባለጸግነት አሁን በኢየሱስ ስም እና ስልጣን ስለሞላህብን አመሰግናለሁ። ክብር ምስጋና ውዳሴ ሁሉ ለአንተ ይሁን። ሃሌሉያ ሃሌሉያ ሃሌሉያ ኢየሱስ ክርስቶስ የእግዚአብሔር ልጆች ስምህ ይባረክ። ክብር ምስጋና ለአንተ ይሁን። ሃሌሉያ የጠላት ስራ በጌታ በኢየሱስ ስም ደግሞ አሁን ይፍረስ። በወንድሞቼ መንገድ ላይ የቆመ አሁን በኢየሱስ ስም የተወጋ ይሁን። አታልፉም የሚላቸው የእባቡ ራስ የተቀጠቀጠ ይሁን። መንገዳቸው በኢየሱስ ስም የተለቀቀ ይሁን። አውሬው የያዘባቸው ነገር ሁሉ አሁን የተፈታ ይሁን በኢየሱስ ስምና ስልጣን። በሰው እጅ የተያዘባቸው ነገር የተፈታ ይሁን። በአየር ላይ የተያዘባቸው የጸሎት መልሳቸው የወገኖች የተፈታ ይሁን። አሁን የተፈታ ይሁን። አሁን የአውሬው ስራ በኢየሱስ ክርስቶስ ስም ይፍረስ። አሁን እግዚአብሔር ሆይ ሰንሰለታቸው ሁሉ የተበጣጠሰ ይሁን። በኢየሱስ ስምና ስልጣን አንተ አውሬ ልቀቃቸው፣ እናውጣ። እግዚአብሔር ይገስጽ። አትቋቋማቸውም። በጌታ በኢየሱስ ስምና ስልጣን ድል በመንሳት እንወጣለን። ዛሬ ድል ወንድሞችና እህቶቼ ይነሱሃል። አንተ ድል የተነሳህነ በጌታ በኢየሱስ ክርስቶስ ስምና ስልጣን። ሃሌሉያ! ድል የወንድሞችና የእህቶቼ ነው። ድል የኛ ነው። ሃሌሉያ! የጨለማ ኃይል ጉልበት አትቋቋ ተቋማቸውም ሕይወታቸውን ኑሯቸውን፣ ጤንነታቸውን፣ ስራቸውን በኢየሱስ ስም አገልግሎታቸውን፣ አትቋቋማቸውም በጌታ በየሱስ ስምና እና ስልጣን በዕድሜ ዘመንም ሁሉ ማንም አይቋቋምም ተብሎ ተጽፏል። አትቋቋማቸውም። ለትቋቋሙ የወጣችሁ በየሱስ ስምና ስልጣን አሁን ውደቁ። እግዚአብሔር ይገስጻችሁ። ነገራቸውን የለቀቅ ውደቅ። አንተ ሴጣን ከእግራቸው ጫማ በታች በኢየሱስ ስምና ስልጣን ተፈጥፈጥ፣ እግዚአብሔር ይገስጽ። ኢየሱስ ክርስቶስ የእግዚአብሔር ልጅ የጌቶች ሁሉ ጌታ ነው። እግዚአብሔር ሆይ ስም ይባረክ። ተቃዋሚውን ተቋቋሚውን መንፈስ ሁሉ ስለመታኸው ስለገለበጥከው፣ ለወገኖቼ ነገራቸው ስለተለቀቀ እኔ አመሰግናለሁ። የይሁዳ አንበሳ የነገስታት ንጉስ ሞትን ድል አርገ የተነሳ ኢየሱስ ክርስቶስ የእግዚአብሔር ልጅ ማኅተሙን የፈታ ስም ይባረክ። እናመሰግናለን። ድላችና አንተ ጌታ ሆይ፣ ሃሌሉያ፣ ተመስገን። በኢየሱስ ስም ይሄ ስለሆነ አመሰግናለሁ። ክብር ምስጋና ለአንተ ኢየሱስ ክርስቶስ የእግዚአብሔር ልጅ፣ ሃሌሉያ። ተዋጊ ነው። በኢየሱስ ስም ጸለይኩ። በኢየሱስ ስም ሰምተ ስለመለስክልኝ አመሰግናለሁ። በጌታ በኢየሱስ ስም አሜን።